በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 13 የሚነበብ ስንክሳር እረፍቱ፣ ለቀሲስ አብጥልማኮስ ጥልማኮስ ጥቅምት 13። በዝች ቀን ቀሲስ አብጥልማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸውም የምትገኝ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለመነኮስ ዘካርያስ በዚችም ቀን ደግሞ የመነኮስ ዘካርያስ የእረፍቱ መታሰቢያ ሆነ። የዚህም መስተጋድል የአባቱ ስም አቃሪዎስ ነው። ይህም አቃሪዎስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሄዶ ከአንዱ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃሪዎስ መጣች። በረሃብም ስለሆነው ችግር ነገረችው። አቃሪዎስም እንሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችን አካፈለን። እኔም ወንዱን ልጄን ወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካሪያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህም በኋላ ልጁን ዘካርያስ ወደ ቅዱሳን አረጋውያን አቀረበው። ከእነርሱም በላይ ጸለዩ፣ ባረኩትም። እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ሥራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉሩምሩምታ ሆነ። መነኮሳቱም እርስ በራሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል? ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራጉሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘቅት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ሥጋውም ተነፋፍቶ ጠቆረ ተመላልጦም ቆሰለ። ብዙ ዘመንም በደዌ እንደ ኖረ ሆነ። ከዚህም በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሁድ ቀንም ስጋውና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔር ያን ጊዜ ስራውን ለአባ ኤስድሮስ ገለጸለት። እርሱም ዘካሪያስ የሰራውን ለወንድሞች መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነ መጣ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነ መጣ አሉት። ይህ አባት ዘካርያስን በብዙ ገደል ሲጋደል ኖረ። ትህትናን ቅንነትን፣ ያማረ ትሩፋትን ሥራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክም ያለው፣ ነገር ግን ከልጄ ሥርዓተ ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም አርባ አምስት ዓመት ኑሮ እግዚአብሔርን ካገለገለው በኋላ በፍቅር አንድነት አረፈ። መላ ዘመኖም ሀምሳ ሁለት ነው። ከዚህም ሰባቱን ዓመት በወላጆቹ ቤት አርባ አምስቱን በገዳም ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአውስኖ የአውሲኪዮስ የዮሐንስ አፈወርቅ የታኦድራስ የአብላስ የናውላውስና የአቤላ መታሰቢያ። በዚችም ቀን የአውስኖ የአውሲኪዮስ የዮሐንስ አፈወርቅ የታኦድራስ የአብላስ የወንድሞቹ የናውላውስና የአቤላ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 13 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።